የእስራኤሉ የስለላ መስሪያ ቤት ሞሳድ ኦፕሬሽን ከኢትዮጵያ እስከ ኢራን የፈጸማቸውን ገድሎች ዛሬ ዝግጅታችን ላይ እንመለከተዋለን። አብራችሁን ቆዩ። ይህ ኢትዮ ሜረር ነው። ኢትዮ ሜረርን ላይክ፣ ሰብስክራይብ እና ሼር በማድረግ የዘወትር ደጋፋችሁ እንዳይለየን ያለን የዛሬውን የሞሳድ የሰለላ ጀዱ እናነባችኋለን። አብራችን ቆዩ። እስራኤል ባለፉት ቀናት በኢራን የኒውክሌር ይዞታዎች ወታደራዊ ተቋማት እንዲሁም የመኖሪያ ስፍራዎች ላይ ያልተቋረጠ የአየር ጥቃትን ፈጽማለች። አብዛኞቹ ጥቃቶች የተፈጸሙት በሀገሪቱ ምዕራባዊ ክፍል እንዲሁም በመዲናዋ ቴህራን ውስጥ ነበረ። በኢራን ላይ የተፈጸሙ ጥቃቶች የአየር ላይ ቢሆንም የእስራኤል የስለላ ድርጅት ሞሳድ ኢላማዎችን በማመላከት እንዲሁም ጥቃቶችን ከመሬት በመምራት ረገድ ትልቅ ሚና ተጫውቷል ተብሎ ይጠረጠራል። የሞሳድ ወኪሎች የኢራንን አየር መከላከያ ስርዓቶችን ለማጥቃት ወደ ኢራን በድብቅ የገቡ ሰው አልባ አውሮፕላኖች ወይም ድሮኖችን ተጠቅሟል ተብሎ ይታመናል። ከዚህ ቀደም የኢራን ባለስልጣናትም ቢሆኑ የጸጥታ ኃይላቸው የእስራኤል የስለላ ድርጅት ሰራተኞች ሰርገው ገብተውበታል የሚል ጥርጣሬ እንዳ ያላቸው ተናግረው ነበር። እስራኤል ባለፈው ሳምንት ሐሙስና ለአርብ አጥቢያ በፈጸመችው ጥቃት ቁልፍ የሚባሉ የኢራን የጦር አዛዦችና የኒውክሌር ሳይንቲስቶች መገደላቸው እስራኤል ያሉበትን ትክክለኛ ቦታ በተመለከተ መረጃ እንዳላት የማይጠረጠር ነው። ሞሳድ በነዚህ ጥቃቶች ውስጥ ያለው ሚና እስራኤል ስለ ስለላ ድርጅቱ እንቅስቃሴ ምንም አስተያየት ስለማትሰጥ መገምገሙ ቀላል እንደማይሆን ይታወቃል። ሆኖም የደህንነት ተቋሙ ከዚህ ቀደም ያቀነባበራቸው ግድያዎች፣ እንዲሁም የፈጸማቸው ኦፕሬሽኖች የሚያመለክቱት ናቸው። የሐማስ የፖለቲካ መሪ እስማኤል ሀንየን ግድያን እንመልከት። የሐማስ የፖለቲካ መሪ እስማኤል ሀንየን ሐምሌ 23 2016 ዓ ም በኢራኗ መዲና ተሄራን በአንድ የእንግዳ ማረፊያ ቤት ውስጥ ሳሉ ተገድሏል። እስማኤል የተገደሉበት ከአንድ ጠባቂያቸው ጋር ነበረ። እስራኤል መጀመሪያ ላይ ለመሪው ግድያ ኃላፊነቱን አልወሰደችም ነበር። ነገር ግን ከወራት በኋላ የአገሪቱ የመከላከያ ሚኒስቴር እስራኤል ካትዝ ከሀንየ ግድያ ጀርባ አገራቸው እንዳለች አምኗል። ሆኖም የሐማሱ መሪ ሀንየ ግድያው ዙሪያ በርካታ ያልተነገሩ ነገሮች አሉ። የሐማስ ከፍተኛ ባለሥልጣን የሆኑት ሀላል አል ሀያ አብሯቸው የነበሩ የአይን እማኞችን ዋቢ አድርገው እንደተናገሩት እስማኤል ሀንየ በቀጥታ በተነጣጠረባቸው ሚሳኤል እንደተመቱ ይናገራሉ። በሌላ በኩል ኒውዮርክ ታይምስ ሰባት ባለስልጣናትን ጠቅሶ እንደዘገበው የሃማሱ የፖለቲካ መሪ የተገደሉት ከሁለት ወራት በፊት በድብቅ ወደሚኖሩበት ህንፃ ውስጥ በገባ ቦምብ ነው ይላል። በቢቢሲ የሐማሱ መሪ ግድያም በተመለከተ የሚባሉ ጉዳዮችን ማረጋገጥ ግን አልተቻለም። አልጀዚራን ጨምሮ በተለያዩ ሚዲያዎች ላይ በመቅረብ የእስራኤል ዘመናትን ያስቆጠረው ወረራ፣ መዋቅራዊ ጭቆና፣ የፊልስጢሞችን ነፃነት እንቅስቃሴ በተመለከተ በመናገር የሚታወቁትና የአማስ መለያ የነበሩት የሁለት አመቱ እስማኤል ሀንየ ወደ ኢራን ያቀኑት በአዲሱ ፕሬዝዳንት መሱድ ፔዥሽካያን ባለ ስሜት ላይ ለመታደም ነበር። እስራኤል ለመግደል ስትሰናዳ የነበረው ሀንየ ብቻ ሳይሆን ቤተሰቦቻቸውን ጭምር ነው። ከዚህ ቀደም በሰሜን ጋዛ ሻቲ የስደተኞች ካምፕ ውስጥ በተፈጸመው የአየር ጥቃት አስር ቤተሰቦቻቸው ተገድሏል። በዚያን ወቅት የጋዛ ጦርነት ከተጀመረበት ከመስከረም 2016 ዓ.ም መጨረሻ በኋላ 60 የሚሆኑ የቤተሰብ አባሎቻቸው ተገድለውብኛል፣ ሲሉ ተነግረዋል። በሚያዚያ ወር ሶስት ልጆቻቸው እና አራት የልጅ ልጆቻቸው በጋዛ ሻቲ ካምፕ መኪና ውስጥ ሳሉ በእስራኤል ቦምብ ጥቃት ተገድለዋል። እስራኤል ሐማስ እንዲሁም የሐማስ አመራሮችን ለማጥፋት በተደጋጋሚ ስትዝት ቆይታለች። ሃኒየ እንዲሁም የሐማስ መስራችና መንፈሳዊ መሪ የሆኑት ሼክ አህመድ ያሲን በአውሮፓውያኑ ሁለት ሺ ሶስት ከ የእስራኤል የግድያ ሙከራ ተርፏል። ሐማስ ከዓመታት በፊት መስከረም መጨረሻ ላይ በእስራኤል ላይ ከተፈጸመ ጥቃት በኋላ እስራኤል በጋዛ የሚገኘው የሐማስ መሪ ያህያ ሲንዋር፣ ወንድሙ መሐመድ ሲንዋርና የሐማስ ወታደራዊ ክንፍ ኃላፊ መሐመድ ዴፍና ምክትሉ ማርዋን አሲን ገድላለች። የሂዝቦላ አባላት ፔጀሮች ፍንዳታን ደግሞ እንመልከት። በዚህ ዓመት መጀመሪያ መስከረም ላይ የሂዝቦላ አባላት መረጃ ለመለዋወጥ የሚጠቀሙባቸው በእጅ የሚያዙ ፔጀሮች በአብዛኛው ጠንካራ የሂዝቦላ ይዞታ የሚባሉትን ስፍራዎችን ጨምሮ በመላው ሊባኖስ ፈነዱ። ፍንዳታዎቹ የያዟቸውን ሰዎች ብቻ ሳይሆን በአቅራቢያቸው ያሉ ሌሎች ሰዎችንም ገድለዋል እንዲሁም አቁስለዋል ግራ መጋባትና ሽብር ፈጥሯል። በቀጣይ እለትም ዋኪቶክ የሚባል ገመድ አልባ ስልኮችን ፈንድተው በመቶች የሚቆጠሩ ሰዎች ተገድሏል፣ ተጎድቷል። ትልቅ የመገበያያ መንደሮችን ጨምሮ በየስፍራው የፈነዱት ፔጀሮችና ዋኪቶኮች በመላው ሊባኖስ ከፍተኛ ድንጋጤና ሽብር የፈጠሩ ናቸው። ሆስፒታሎች በተጎጂዎች የተጨናነቁ ሲሆን በርካቶች ከፍተኛ የአካል ጉዳት ደርሶባቸዋል። የተባበሩት ያሉት መንግስታት የሰብአዊ መብት ኃላፊ ሾልክ ቱርክ ይህንን የእስራኤል ጥቃት የጦርነት ወንጀል ሲሉ ጠርተውታል። በጋዛ የተነሳውን ጦርነት ተከትሎ ፍልስጤማውያንን የሚደግፈው ሂዝቦላና እስራኤል ግጭት ውስጥ የገቡ ሲሆን ሂዝቦላ ሚሳይሎችን ወደ እስራኤል አስወንጭፏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሁለት ወር በኋላ አገራቸው ለእነዚህ ፍንዳታዎች ተጠያቂ መሆኗን አምኗል ሲል የእስራኤል ሚዲያዎች ዘግቧል። ሁለት የቀድሞ የሞሳድ ወኪሎች የቢቢሲ አሜሪካ አጋር የሆነው ሲቢኤስ ጋር ባደረጉት ቃለ ምልልስ ሞሳድ በእነዚህ ዋኪ ቶኮች ውስጥ የሚፈነዱ መሳሪያዎችን መቅበራቸውን አረጋግጧል። ሂዝቦላ ከ10 ዓመት በፊት ከ16 ሺህ በላይ ዋኪቶኮችን ከሐሰተኛ ድርጅት ሳያውቅ እንደገዛ ወኪሎቹ ገልጸው ፔጀሮችን እንዲሁም ገዝቷል። የታዋቂው ኢራናዊ ኒኩሌር ሳይንሲስት ግድያን እንመልከት። ከአራት ዓመት በፊት ታዋቂው የኢራን የኒኩሌር ሳይንስ ሞሻ ፋክሪዛዴን የጫነች ተሽከርካሪ ከዋና ከተማይቱ ቴሄራን በስተ ምስራቅ በምትገኘው አብሳደር ከተማ ተኩስ ተከፈተባት። የኒውክሌር ሳይንቲስቱ በአርቲፊሻል ኢንተልጀንስ በሚታገዝ የርቀት መቆጣጠሪያ ጠመንጃ ነበር የተገደሉት። በሚንቀሳቀስ ኢላማ ላይ ምንም አይነት የሰላማዊ ሰዎች ጉዳት ሳይደርስ በዚህ መንገድ ግድያ መፈጸም መሬት ላይ የስለላ መረጃን በጥንቃቄ ማሰባሰብን ይጠይቃል ሲል የቢቢሲ ፐርሺያ ፋርስ ዘጋቢ ጂያር ጎል ተጽፏል። ከዚህ ቀደም ብሎ በአውሮፓውያኑ 2018 ዓ ም ሞሳድ ከወራት በፊት የሰረቃቸውን የኢራንን የኒኩሌር መርሃ ግብር የሚመለከቱ በርካታ ሰነዶች ጠቅላይ ሚኒስትር ኔታንያሁ አሳይተው ነበር። ሞሳድ እነዚህን ሰነዶች ከተሄራን 30 ኪሎ ሜትር ርቀት ላይ ከሚገኘው የእቃ መካመቻ መጋዘን መስረቁን የተገለጸ ሲሆን፣ በኋላም የአገሪቱ ፕሬዝዳንት ሐሰን ሩሃኒ ይህንኑ አረጋግጧል። ኔታንያሁ እነዚህን ሰነዶች ባቀረቡበት ጋዜጣዊ መግለጫ ያልተገለጸ የኒኮኤል የጦር መሳሪያ ፕሮግራም ነው ካሉ በኋላ አገራቸው የገደለቻቸው የኒኮኤል ሳይንሲስት ሚና ነበራቸው ብሏል። ኢራን ከዚህ ቀደም ብላ በአውሮፒያኑ 2010ና 2012 አራት የኒኮኤል ሳይንሲስተኞችን እስራኤል መግደሏን ገልጻለች። የናዚው አዶልፍ ኤክማን። ሞሳድ ከሚታወቅባቸው የስለላ ስራዎች አንዱ በአውሮፒያኑ 1960 የናዚ ጀርመን የጦር መኮንን የሆነውን አዶልፍ ኤክማንን ከአርጀንቲና አፍኖ ያመጣበት ሴራውን አንዱ ነው። የክማን ብርኮትስ ተብሎ የሚጠራው የአይሁዶች ጭፍጨፋን ካቀናበሩ የናዚ መኮንኖች መካከል አንዱ የሆነውን ኤክማን ባስ በሁለተኛው የዓለም ጦርነት በናዚ ማጎሪያዎች አይሁዶችን እንዲገደሉ አድርጓል። በወቅቱ ስድስት ሚሊዮን አይሁዶች በናዚ ጀርመን ተገድለዋል። ኤክማን ሁለተኛው የዓለም ጦርነት ከተገባደደ በኋላ በተለያዩ አገራት ሲደበቅ ቆይቶ በስተመጨረሻ መኖሪያ ያለውን አርጀንቲና አደረገ። 14 ሰላዮች ያሉት የሞሳድ ቡድን ኤክማን አፈላልጎ ከደቡብ አሜሪካዊቷ አገር አርጀንቲና አፍኖ እስራኤል በማምጣት ለፍርድ በማቅረብ በሞት ተቀጥቷል። ሌላው ደግሞ የኢንቴቤው ኦፕሬሽን ነው። በምስራቅ አፍሪካዊቷ አገር ኡጋንዳ ውስጥ በእስራኤል የስለላ ድርጅት የተካሄደው የኢንቴቤ ኦፕሬሽን ሞሳድ ካከናወናቸው ገደሎች ውስጥ አንዱ ነው። ሞሳድ የደህንነት መረጃዎችን ሲያቀርብ እስራኤል ወታደራዊ ኃይል ደግሞ እጅግ ውስብስቦቹን ተልዕኮ አጠናቋል። ከእስራኤል ቴል አቪቭ በግሪን አቴንስ በኩል ወደ ፓሪስ እያቀና የነበረውን አውሮፕላን ተጠልፎ ነበር ወደ ኡጋንዳ አውሮፕላኑ የመጣው አውሮፕላኑ 250 መንገደኞችን አሳፍሮ የነበረ ሲሆን አንድ መቶ ሶስት የሚሆኑት እስራኤላውያን ናቸው። ሁለቱ ፍልስጤም ህዝባዊ ነጻነት ግንባር አባልና ሁለት ሁለቱ ጀርመናውያን ጠላፊዎች አውሮፕላኑን አስገድደው ወደ ኡጋንዳ እንዲበር አስገደዱት። አገራትን አቋርጠው የዜጎቻቸውን ህይወት ለመታደግ የተሰማሩት የእስራኤል ኮማንዶዎች በሞ ሞሳድ ድጋፍ ታጋቾቹን ማስለቀቅ ችሏል። ይህንን አውሮፕላን ጠለፋ ለማክሸፍ በተወሰደ እርምጃ ሶስት ታጋቾች፣ ጠላፊዎቹ፣ በርካታ የኡጋንዳ ወታደሮችንና የአሁኑ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወንድም ዮናታን ኔታንያሁን ተገድለዋል። ሌላው ሞሳድ ካከናወናቸው ኦፕሬሽን መካከል አንዱ ሰባት ሺህ ኢትዮጵያውያንን አይሁዶችን ከኢትዮጵያ በሚስጥር በማስወጣት በሱዳን በኩል ወደ እስራኤል ለመውሰድ እየተደረገ ነው። ይህ የሆነው በ1980ዎቹ ሲሆን ሞሳድ ከጠቅላይ ሚኒስትር ሜናሄም ቤጊን በተሰጠው ትእዛዝ መሰረተ ሐሰተኛ የዳይቪንግ ሪዞርት የመዝናኛ ስፍራ ሽፋንን ተጠቅሞ ቤተ እስራኤላውያንን ከኢትዮጵያ ወደ እስራኤል ማጓጓዝ ችሏል። ሱዳን በወቅቱ እስራኤል ጠላቴ ነው የምትለው የአረብ ሊግ አባል ነበረች። የሞሳድ አባላት በሱዳን ቀይ ባህር ወደብ አካባቢ ሪዞርት አቋቁመው ነበር። ይህ ሪዞርት ለሰላዮቹ እንደ ካምፕ ሆኖ ነበር የሚያገለግለው። ሰላዮቹ ቀንቀን የሆቴሉ ሰራተኞች ሆነው ያገለግላሉ፣ ማታ ማታ ደግሞ ከኢትዮጵያ በእግራቸው የመጡ አይሁዶችን በደብቅ በአውሮፕላንና በባህር ያጓጉዛሉ። ይህ ኦፕሬሽን ቢያንስ ለአምስት ዓመታት የቆየ ሲሆን የሰላዮቹ እንቅስቃሴ በተጋለጠበት ወቅት የሞሳድ ቡድን አባላት ሱዳንን ለቀው ወጥተው ነበረ። የሙኒክ ኦሎምፒክ አጸፋ የሙኒክ ኦሎምፒክ አጸፋ ሌላው የሞሳድ ገድል ነው። በአውሮፓውያኑ በ1972 የፍልስጤም ታጣቂ ቡድን ብላክ ሴፕቴምበር በሙኒክ ኦሎምፒክ ለመሳተፍ የሄዱ ሁለት የእስራኤል ኦሎምፒክ ቡድን አባላትን ገድሎ ዘጠኙን ደግሞ አገታቸው። በወቅቱ የምዕራብ ጀርመን ፖሊስ ታጋቾችን ለማስለቀቅ ጥረት ቢያደርግም ባለመሳካቱ ተመልካቹ ዘጠኙም ታጋቾች ተገደሉ። በዚህ ጥቃት ውስጥ እጃቸው አለበት እየተባሉ ለመበቀል አላማ የያዘው ሞሳድ ሞሐመድ ሀምሻሪን ጨምሮ በርካታ የፍልስጤም ነፃ አውጪ ቡድን አባላት ኢላማ ማድረግ ጀመረ። ሞሐመድ ሀምሽሪን ፓሪስ በሚገኘው መኖሪያ ቤቱ ስልክ ላይ በተጠመደ ፈንጂ አማካኝነት ተገደለ። ሀምሽሪ በፍንዳታው አንድ እግሩን ካጣ በኋላ ነው ከቀናት በኋላ በደረሰበት ጉዳት ለሞት እያበቀው። ያህያ አያሽ እና የሚፈነዱት ስልኮች በተመሳሳይ በ1996 በተካሄደ ኦፕሬሽን ያህያ አያሽ የተባለው የሐማስ ቦምብ የሚሰራው ግለሰብ ሞቶሮላ አልፋ የተሰኘውን የግንኙነት ሬዲዮ ላይ በተጠመደ 50 ግራም በሚመዝን ፈንጂ አማካኝነት ተገደለ። የሐማስ ወታደራዊ ክንፍ ተጽዕኖ ፈጣሪ መሪ የነበረው አያሽ ቦምብ በመስራት ጥበብ እና የእስራኤልን መሰረተ ልማቶች ላይ ያነጣጠ ጠሩ ውስብስብ ጥቃቶችን አቀናብሯል ተብሏል። በዚህ ድርጊቱ ምክንያት ነው በእስራኤል የደህንነት መስሪያ ቤቶች ዘንድ እጅግ ተፈላጊ ሰው የሚል መዝገብ ላይ አስፍረውት ነበረ። በአውሮፓውያኑ 2019 እስራኤል ግድያውን በተመለከተ ደብቀው የነበረውን መረጃ ለህዝብ ይፋ ያደረገች ሲሆን ቻናል 13 የተባለው ቴሌቪዥን ጣቢያ የአያሽ ከመሞቱ በፊት ከአባቱ ጋር ያደረገውን የስልክ ልውውጥ አስደምጧል። የአያሽ እና የሀምሻሪ የግድያ የረቀቀ ቴክኖሎጂን በመጠቀም የሚፈጸም ግድያ ምሳሌዎች ናቸው ሲል ተናግሯል። ታንቆ የተገደለው የሐማሱ ወታደራዊ መሪ ደግሞ ሌላው የሞሳድ ገድል ነው። በአውሮፓውያኑ 2016 የሐማስ ከፍተኛ ወታደራዊ መሪ የነበረው ማህሙድ አል ማሀቡ በዱባይ በሚገኘው ሆቴል ውስጥ ተገደለ። መጀመሪያ ላይ ሞቱ ተፈጥሮዊ ቢመስልም ነገር ግን የዱባይ ፖሊሶች የጸጥታ ቪዲዮዎችን ከመረመሩ በኋላ በሰዎች መገደሉን ለመለየት ቻሉ። ፖሊስ በኤሌክትሪክ ንዝረት እንዲሁም ከዚያ ታንቆ መገደሉን አጋለጠ። ግድያው በሞሳድ የተቀነባበረ ነው ተብሎ መጠርጠሩን ጋር ተያይዞ በተባበሩት አረብ ኤሚሬቶች ዘንድ ዲፕሎማሲያዊ ቁጣን ቀስቅሶ ከእስራኤል ጋር ያለውን ግንኙነት ሻክሯል። የእስራኤል ዲፕሎማቶች በበኩላቸው ሞሳድ ከጥቃቱ ጋር የሚያገናኘው ምንም አይነት መረጃ የለም ሲሉ አስተባብሏል ያልተሳኩ የግድያ ሙከራ ሰራዎች ምንም እንኳን ሞሳድ በርካታ ኦፕሬሽኖችን ቢፈጽምም ታዋቂ የሆኑ ያልተሳካ የግድያ ሙከራዎች አካሂዷል። በአውሮፓውያኑ በ1997 እስራኤል የሐማስ ፖለቲካ ቢሮ ኃላፊ ሀሊድ ሜሻል ዮርዳኖስ እያሉ በመርዝ ለመግደል እያደረገችው ሙከራ መክሸፉን ተከትሎ ዲፕሎማሲያዊ ቀውስ ተከስቷል። የሞሳድ ሰላዮች በቁጥጥር ስር መዋላቸውን ተከትሎ እስራኤል ለሜሻል የተሰ የሚሰጠውን መርዝ የሚያረክስ መድኃኒት ለመስጠት ተገዳለች። በዚህ ሙከራ ሳቢያ በዮርዳኖስና በእስራኤል መካከል ያለው ግንኙነት ሻክሮ ነበረ። በ2003 እስራኤል በጋዛ ከተማ የሚገኘውን የሐማሶን መሪ ማሙድ አልዛሐርን ቤት በአየር ጥቃት አወደመች። ምንም እንኳን አልዛሐር ከጥቃቱ ቢተርፍም ሚስቱና ወንድ ልጁ እንዲሁም በርካታ ሰዎች በጥቃቱ ተገድለዋል። እንደ አውሮፓያኑ አቆጣጠር ጥቅምት 1973 ግብፅና ሶሪያ በሶቪየት ህብረት ታግዘው እስራኤል ላይ ድንገተኛ ጥቃት መክፈታቸው ይታወሳል። ከ50 ዓመታት በኋላ እስራኤል ድጋሜ ድንገተኛ ጥቃት ተከፈተባት መስከረም 26 2016 ዓ.ም የሐማስ ታጣቂ ከጋዛ ተነስቶ ወደ እስራኤል በመግባት ያልተጠበቀ ጥቃት ተፈጸመ። ሞሳድ ይህ ከባድ ጥቃት ሊፈጸምበት እንደሚችል ቀድሞ ሊደርስበት አለመቻሉ በአንዳንዶች ዘንድ ወቀሳ እንዲሰነዘርበት እያደረገ ነው። የእስራኤል ባለስልጣናት መስከረም 26 2016 ዓ ም ሐማስ ባደረሰው ጥቃት 1200 ሰዎች ገድሎ ከ250 በላይ የሚሆኑትን ደግሞ አግቶ ወደ ጋዛ ወስዷል ይላሉ። እስራኤል በጋዛ ውስጥ እየፈጸመችው ባለው ጥቃት 53000 በላይ ፍልስጤማውያንን መገደላቸው ከጋዛ የጤና ሚኒስቴር የተሰጠው መግለጫ ያሳያል። ከነዚህ ውስጥ አብዛኞቹ ሴቶችና ህጻናት መሆናቸውንም በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመላክቷል። እስራኤል በጋዛ ጦርነት በፍልስጤማውያን ላይ የዘር ማጥፋት ወንጀል እየፈጸመች ነው ሲል አምነስቲ ኢንተርናሽናል መግለጹ ይታወሳል። እስራኤል ይህንን አልተቀበለችውም። በተባበሩት መንግስታት ድጋፍ በተደረገው ግምገማ መሰረት በጋዛ ከሁለት ሚሊዮን በላይ ሰዎች ለራብ ተጋልጧል። እስራኤል በከበባ ውስጥ ባስገባቻት ጋዛ ከሶስት ወር እገዳ በኋላ የተወሰነ እርዳታ ጋዛ ሁማኒታሪያል ፋውንዴሽን በሚባል ድርጅት አማካኝነት እንዲሰራጭ ፈቅዳ ነበር። ድርጅቱ በአሜሪካና በእስራኤል የሚደገፍ ሲሆን በቅርቡም እርዳታ ሲቀበሉ ወደ ማዕከሉ በተሰበሰቡ ፍልስጤማውያን ላይ የእስራኤል ጦር ተኩስ ከፍቶ በርካቶች ተገለዋል። የተከበራችሁ የኢትዮ ሚረር ቤተሰቦች ለዛሬ ያሰናዳንላችሁ መረጃዎች እነዚህን ይመስላሉ። በሚቀጥለው መረጃዎቻችን እስከምንገናኝ ድረስ ቸሩን ሁሉ እየተመኘን በዚሁ እንሰናበታለን። መልካም ጊዜ